ጠቃሚ የህይወት መርሃዎች። ደግ ሆን። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የድኔ ጎንደሪዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ ተከስቻ፣ ያለው ቪዲዮን ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስ ማድረግ ይቻላል ማለት ነው ቤተሰቦቼ፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ሁሌም ጠቃሚና አዝናኝና አስተማሪ ናቸው ብዬ የማስበውን ቪዲዮ ስለምለቅ እንዲደርሷቸው የዶር ምልክቱን ማጥቆራቸውና አትርሱ። ቤተሰብ ለሁሉም እንዲደርስ ሼር ማድረግ አለብን። እንግዲህ ዛሬ የመጣሁላችሁ ርዕስ ምንድን ነው? ደግ ይሁን በሚል ነው። ደግ ይሁን፣ የምትችል ከሆነ ከማንም የበለጠ ደግ ይሁን ቢሆንም፣ ደግነትህን አትናገር። ስለ ተረፈ ሳይሆን ሰባዊነት ኑሮህ ላንተ ከሚያስፈልግህ ላስ ላትሰስት ለሌሎች አካፍለህ ኑር። መስጠት የማያውቁ ሰዎች ሌሎች ሲሰጡ ይታመማሉ። ቀና ብለህ ተጓዝ። ዘወትር ቀና ብለህ ተጓዝ። ምክንያቱም እራሱን የጎበጠ ሰው መቼም የሌሎችን አቃንቶ አያውቅምና፣ ችግርህንም አስብ። የገጠመህን ችግሮች ችላ አትበላቸው፣ ምክንያቱም ችግርም በጥቅም ላይ እንደማዋል ጣፋጭ ነገር የለምና። እውቀትን የምትሻ ሁን ከሌሎች ሰዎች ለማወቅ የተዘጋጀ ሁን፣ ምክንያቱም የእብደት የመጀመሪያው ምልክት ራስን አዋቂ አድርጎ ማሰብ ነውና። መልካም ሀሳብ ይሁን። ሁሉም ሰው ራሱን የሚያገኘው በየዕለቱ ከሚፈጠረው አስተሳሰብ መሰረት። መጥፎ ቀን የምንለው መጥፎ ሀሳብ ያሳሰበን ቀን ነው። ስለሆነም ሁሌም መልካም ነገር እንዲገጥመህ መልካም የሆኑን ብቻ ተመልከት። የቁሳዊ ደግነት አትፈርበት የቁሳዊ ደግነትን አትፈርበት የቁሳዊ ደግነትን አትፈርበት፣ ምክንያቱም ምድር ላይ እጅግ የሚያስፈራው ነገር ቢኖር የአእምሮ ድህነት ነውና ለገባኸው ቃል ታመን ቃል ለመግባት የዘገየ ከገባህ የዘገየ ከገባህ ደግሞ የፈጠንክ ሆን ራስህን አሻሽል። ያንተን ውድቀት ለሚመኙ ስትል ራስህን አሻሽል። መጀመሪያ ራስህን እወቅ። ጠንካራ ጎኖችን ይበልጥ አጠንክረህ በድክመትህ በድክመትህ በድክመትህ አቤት በድክመትህ ላይ ፍጠን። ጠንካራ ጎኖችን ይበልጥ አጠንክረህ በድክመትህ ላይ ፈጥነህ ዝመትባቸው። ህሌናን አዳምጥ። የተጻፈውን ሁሉ አንብበህ በህሌና መዝግበህ ከመጻፍህ በፊት በህሌና የሚዛንህን አበጥ አበጥብጠህ አበጥረህ ሁሌም ለህሊናህ እንጂ ለሰው አትገዛ። ምክንያቱም የሰው ልጅ ዛሬ ወዳጅ መስሎ ቀርቦ ነገ ሊሸሽህ ይችላልና፣ ህሊናህ ግን በጸጸት እየወቀሰህ ዘውትር አብሮህ ይኖራልና። አንደበተ ብርቱ አንደበተ ብርቱ ሁን። ምላስህን ካልጠበካት እሷ አጠብቅህም ጨዋ እንደ ብረት የተዘጉ በሮችን ይከፍታሉና ብልህ ሁን። መከራንና የተወረወረ ድንጋይን ዝቅ ብሎ ማሳለፍ ብልህነት ነው። ምክንያቱም ምድር ላይ ስትኖር ለመኖር መፈተን ለማለፍ መታገስ ግድ ነው ነውና ሁልጊዜ ራስህን ሁን። ራሱን ያወቀ ሰው ሁልጊዜ በኑሮው ደስተኛ ነው። ሌላውን ለመምሰል ስትሞክር ማንነትን ማንነት ታጣለህና ህይወት ጣዕሟን ታጣለች። ሞራል ይኑርህ የማይዋዥቅ ህይወት፣ ሞራል ይኑርህ ምክንያቱም ጠንካራ ሞራል የህይወት ተስፋ ነውና ባለህ ነገር ተደሰት። ዛሬን ስለ ነገ በመጨነቅ ካሳለፍከው ዛሬን በቅሎ መኖር ይሳናሃል። ስላለህ ስላለህ ነገር እንጂ ስለሌለህ ነገር አታስብ፣ ምክንያቱም ነገ የፈጣሪ ነውና እውነታውን ተቀበል። ተፈጥሮ የቸረችህን ማንነትህን አምነህ መቀበልህን ትተህ ለማማረር ወይም ለመዋጀቅ አትሞክር፣ ምክንያቱም በተሰጠህ ተፈጥሯዊ ተፈጥሮአዊ ማንነትህ ላይ ያንተ ሚና የለበትምና፣ በማይለወጥ አንተነትህ ተደሰት። ምክንያቱም ቁርጡን ያወቀ ሰው ምርጫው ምርጫ ይኖረዋልና። እንግዲህ ቤተሰቦቼ፣ ይህ ሕይወት ፍልስፍና የህይወት ፍልስፍና በወጣትነት ጊዜያችን ስለ ወደፊቱ ብዙም ሳናስብ የተለያዩ ውሳኔዎችን እናደርጋለን። አንዳንድ ጊዜ እነዚህ ውሳኔዎች በመካከለኛው እድሜያችን ላይ ከፍተኛ ዋጋ ያስከፍሉናል። አንድ ሰው ሲያረጅ ሊጸጸትባቸው ከሚችሏቸው ነገሮች መካከል ጥቂቶቹ እነዚህ ናቸው። የተሳሳተ ሰውን ማግባት። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም በተሳሳተ ምክንያት ካገባችሁ ቀሪውን ህይወታችሁን ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያም በመካከለኛው እድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እረፍት፣ የረፈደ ቤት ጉዳዮችን መሬት የህይወታችሁ መግለጫ ይሆናሉ። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። በወጣትነታችሁ ትክክለኛውን የትዳር አጋር ምረጡ። ሁለተኛ፣ ያልተጠበቀባችሁን አጋጣሚዎች በወጣትነታችሁ ብዙ በሮች ይከፈታሉ። ብዙ እድሎች ታገኛላችሁ። ብዙ ወጣቶች በፍርሃት በስንፍና ወይም በትዕንቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመር ለራሳችሁ ስም ለመገንባትና ምረጡ ጊዜ ነው። አንዳንዶች እድሎች ለነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው። አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን ያመለጡ እድሎችን ለመያዝ ትመኛላችሁ። ሶስተኛ ያፈረሳችኋቸውን እድሎች ያፈረሳችኋቸውን እድሎች ያቋረጦቻችሁን ግንኙነት በወጣትነት ጊዜያችን ለማግኘት ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘት የስኬት መሰላልን መውጣት ነው። ብዙዎቹ ለመሻሻል ሲሉ ሰዎችን ይጠቀማሉ፣ ይረግጣሉ፣ ግንኙነቶችን እንደ ቀላል ነገሮች ይቆጥራሉ፣ ትስስሮችን ያበላሻሉ፣ ለግል ጥቅማቸው ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍሏቸዋል። ህይወት ያለ ፍቅርና ጓደኞችም ምንም ያህል ባዶ እንደሆነ ስትገነዘቡ ስኬታማ ስትሆኑ፣ ነገር ግን በዙሪያችሁ ማንም ሳይኖር ወይም የሚታመን ሰው ስታጡ። አራተኛ ያስወረድነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ህፃን ሲይዙት ኑሮ ያንን ህፃን ቢይዙት ኑሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተውት ልጅ አብሯቸው ኑሮ ሆኖ የልፋታቸውን ፍሬ ቢደሰቱ ይመኛሉ። ነጠላ ወዳጅ መሆን በህይወት ስኬታማ መሆን ወይም ወደፊት አጋር ማግኘት አያግድም። አምስተኛ የካድነው ልጅ አንድ ሰው ሴትን አስረግዞ ልጅ እንደጸነሰች ስትናግረው ኃላፊነት ሳይወስድ ሲቀር ነገር ግን ከአመታት በኋላ በአምሳዎቹ እድሜ ላይ ስትሆኑ ኃላፊነት ቢሰማችሁ ኑሮ ትመኛላችሁ። ኃላፊነት ቢሰማ ኑሮ ትመኛላችሁ። ለዚህ ልጅ ወላጅ ብትሆኑ ኑሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለው ወላጅ በመሆን ትጸጸታላችሁ። ስድስተኛ ያፈረስነው ትዳር፣ ያፈረስነው ትዳር። ጥሩ እጮኛችሁን አግብታችሁ በትዳር የመጀመራችሁ ወራት ጥሩ ነበሩ። ነገር ግን ብዙም ሳይቆዩ በገንዘቦቻችሁና በመልካቻችሁ ምክንያት ምንዝርና ዝርና ጀመራችሁ። ታማኝ አልነበራችሁም። የትዳር አገሪያችሁን ለመኗችሁ። ልጆቻችሁን መጉዳት ጀመሩ። ትዳራችሁን እየፈረሰ ነበረ። አንድ ቀን ስታረጁ ያን መገንባት የጀመራችሁትን ጥሩ ትዳር ምንም ሳልጠቋማችሁ ጊዜያችሁን የውጭ ግንኙነት ደስታችሁን ስትሉ እንዴት በሞኝነት እንደረፈደባችሁ እንደ እንዳፈረሰባችሁ ይገልጻችኋል ይገልጹላችኋል። በልጆቻችሁና በትዳር አጋሪያችሁ ላይ ያደረጋችሁትን ጉዳት ትገነዘባላችሁ። ሰባተኛ የካር ነው አምላክ እግዚአብሔር በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ሕይወትን ይበልጥ ትርጉም ባለው መንገድ ስትመለከቱት እግዚአብሔር የበለጠ እውን ይሆናል። ነገር ግን ከእግዚአብሔር ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ በወጣትነታችሁ እግዚአብሔርን አውቁ የወደፊት ህይወታችሁን ከእግዚአብሔር ጋር ገንቡ እድሜ ሲያደርስባችሁ ወደ እግዚአብሔር የምትመለሱ ወጣቶች አመፀኞች አትሆኑ ስምንተኛ ያበላሸነው ሰውነት በሙሉ ህይወታችሁ የምትኖሩት አንድ ሰውነት ብቻ ነው ያላችሁ የምታጨሱት ሲጋራ አብዝታችሁ የምጠጡት አልኮል የምትወስዱት አደንዛዥ እፅ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በአምሳ አመታቶች የአኗኗር ዘይቤ በሽታዎች ሲይዟችሁ፣ በወጣትነታችሁ ሰውነታችሁ ብትንከባከቡት ኑሮ፣ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኑሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሷል። ዘጠኝ ዘጠኛ ያባከነው ጊዜ በወጣትነታችሁ በጭንቀት በተሳሳቱ ግንኙነት በስንፍና ሶፍ ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታባከኑትን ጊዜ መቼም አታገኙትም። አስረኛ የቀበራችኋቸው ያልተጠበቁ ያ ያልጠቀምባችሁ ያልተጠቀምኩባችሁ አስረኛ የቀበር ናቸው ወይም ደግሞ ያልጠበቅ ናቸው። ተስጦዎች ህልሞች። በወጣትነታችሁ ተስጦ አላችሁ። ልታደርጓቸው የምትወዷቸው የተከናወኑባቸው ነገሮች አሉ። እነዚህን ተስጦዎች እንዳ አዳብራችሁ ተጠቅመባችኋል? እንቅፋቶች እያጋጠሟችሁ፣ ተስፋ አትቁረጡ። ተስፋ አትቁረጡ። በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ፣ ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታታሉ። የምትወዱትን የትምህርት መስክ አጥኑ። የሚያስደስታችሁን መስክ ወይም ውስጥ የህይወታችሁን አመታት አታባክኑ። 11 ያጎድፍ ነው ስም ያጎድፍ ነው ስም። ስታረጁ ውርስ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት? ብላችሁ እራሳችሁን ጠይቃችሁ ውርሳችሁን ከወጣትነታችሁ ጀምሮ የስራችሁን ድርጊቶች ድምር ውጤት ነው። የህይወት ታሪኮች የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱት እና በራሳችሁ ስም ላይ የወረውራችሁትን ጭቃ የሳባችሁትን ስም የሰባችሁትን ውርጀት እና ለአለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጽታላችሁ። በከንቱ ያጠፋ ነው ሀብት። አስራ ሁለተኛ። በከንቱ ያጠፋ ነው ሀብት። በምርታማ የስራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ጥሩ ገንዘብ ታገኛላችሁን? ያን ገንዘብ በክልቦች በግዴለሽነት አኗኗር እና በአባካኝ ገዢዎች አጠፉት። በዚያ ገንዘብ የኢንቨስት አድረጉ! የገቢ ምንጫችሁን አሳለፉ። ያ ገንዘብ ለእናንተ እንዲሰራ አድርጉና በእርጅና ዘመናችሁ እንዲንከባከቧችሁ በአስተማማኝ ቦታ አስቀምጡት። ለምትወዷቸው ሰዎች ውርስ ተው። ብዛው ምን ነው በአውቅ ኑሮ እንዳትሉ። አስራ ሶስት ያለ መጠን ያስከፋነውን ጥሩ ፍቅር። በህይወታችሁ ውስጥ በጥሩ ሁኔታ የሚወዷችሁ ታላቅ ሰው አለ። ያን ሰው አትግፉት፣ አለበለዚያ ያ ሰው ከህይወታችሁ ይወጣልና፣ እናም እንደዚህ አይነት አስደናቂና በሙሉ ህይወታችሁ የሚያስማማችውን ሰው መቼም አታገኙ። ከዚህ ሰው ጋር አሁንም ብቶ ቢሆን ኑሮ አሁንስ ብትሆኑ ኑሮስ በሚለው ሀሳቦች እያረጁ መሄድ ያሰቃያቸዋል አስራ አራት የናቋቸው ወላጆች በወጣትነት ጊዜ ወላጆችን መናቅ ቀላል ነው ወላጆቻችን ምን ያውቃሉ እነሱ የድሮ ዘመን ሰዎች የማይገቡና ጠባብ አስተሳሰብ ያላቸው ናቸው ነገር ግን ወላጆቻችሁ በምት በምትስማሙባቸውም በማትስማሙባቸውም የአኗኗር ዘቢባቸው ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው። ታረቆና ተስማምቶ ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። ወዲያውን እድሜያችሁን በመጨረ በመጨመር ቁጥር ዋጋውን እየበለጠ ተረዳላችሁ፣ ይላል። እንግዲህ ዛሬ ወርሴ። ውድ ቤተሰቦች ከወደዳችሁት ላይክና ሸር እያደረጋችሁ ለሌሎች ተደራሽ እንዲሆን ላይክና ሸር ማድረጋችሁን አትርሱ። እንደውም ለዲኔ ጎንደር ዩቲዩብ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን እያጠቆራችሁ ቪዲዮን ጀምሩት፣ አበረታቱን። አብረን ተያይዘን ስኬ ጫፍ ላይ እንደርሳለን። እንገናኛለን በሌላ ቪዲዮ እስከምንገናኝ፣ ቸርሰንቱ ውድ ቤተሰቦችን ሀገራችን ኢትዮጵያን ሰላም ያደርግልን። ባለን ነገር መደሰት፣ ባለን ነገር መርካት፣ ባለን ነገር መጠቀም፣ መስራት፣ ሰርተን ውጤታማ መሆን እንጂ በሌለን ነገር ወይም ደግሞ ከጓደኞቻችን ባለነው ነገር በመመልከት ጊዜያችን ማጥፋቱ ትርጉም የለውም። ስለዚህ ሁሌም የምላችሁ ነገር ምንድነው? ባለን ነገር አመስጋኞች ባለን ነገር ሰርተን ውጤታማ መሆን አለብን አመስጋኞችም መሆን አለብን። ስናመሰግን ይጨመርልን አመስግኑ ይጨመርላቸዋል ይባላል እና ባለን ነገር ያለንን ነገር በእኛ ኃይል ሳይሆን በፈጣሪያችን ኃይል ነው ያገኘ ነው። ስለዚህ መጀመሪያ የሚቀድሞ ምስጋና ነው። የምድራዊ ሕይወት ቀላል ቢሆንም ግን